ሸገር 102.1 የእናንተ ሬዲዮ። ቢሾፍቱንና አካባቢዋን የሚያስገርሙት ማን ናቸው? ወንድሞ ኃይሉ ቢሾፍቱ ደርሱ ያመጣው ወሬ መልስ ይዟል። በቢሾፍቱና አካባቢዋ ስለ እርሳቸው የሰሙትም ሆኑ ካሉበት ደርሰው ያዩቸው የሚነጋገሩባቸው ይገርማል፣ ይደንቃል፣ እንዲህ ያለ ተአምር! አለለካ የሚባባሉባቸው አረጋዊ መገኛቸው በቢሾፍቱ ሰሜን ምዕራብ አቅጣጫ ካሉት ሰንሰለታማ የየረር ተራራዎች ካንዱ ዋሻ ነው አሉ። አረጋዊው አባ ሳህለ ማርያም የሚባሉ ሲሆኑ ከዛሬ 110 ዓመት በፊት በሚኖሩበት የየረር ተራሮች ዋሻ ራሳቸው ላይ አሮጌ ጋቢ ጣል አድርገው ጎመንማ ሸሚዝ ከታች ደግሞ ወይን ጠጅ ሽርጥ እንደለበሱ ቀኝ እጃቸውን ወደ ላይ ዘርግተው ግራ እጃቸውን በማጠፍ ከግራ ትከሻቸው ላይ አስደግፈው ከአንገታቸው ቀና በማለት ዓይኖቻቸውን ወደ ሰማይ አቅንተው አምላኬ ይሁን አቤቱ ለማለት ብቻ አ እንዳሉ የላይኞቹ ጥርሶቻቸው ድርድር ብለው እየታዩ ለጸሎት ከተንበረከኩበት ሳይነሱ አንድ መቶ አስር ዓመቶችን መድፈናቸው ነው ሰዎችን አጀብ ነው የሚያስብላቸው። ላለፉት አንድ መቶ አስር ዓመቶች ለጸሎት ከተንበረከኩበት ያልተነሱት አባት ምግብ አልበሉም፣ ውሃም አልጠጡም ብዬ ብነግራችሁ ሰው እንዴት ያለ እህል ውሃ ይህን ያህል ዓመት ተንበርክኮ በሕይወት ይቆያል በማለት ትገረሙ ይሆናል። አረጋዊው ግን በ160 ዓመት ዕድሜያቸው ከዚህ ዓለም በሞት ከተለዩ በኋላ ነው ሥጋቸው ሳይፈርስ የዓይናቸው ውሃ ሳይፈስ ከነ ልብሶቻቸው ለ110 ዓመቶች ለጸሎት እንደ ተንበረከኩ የቆዩት፣ ዛሬም በዚህ ሁኔታ ላይ የሚታዩት ተብያለው። ባሳለፍነው ረቡ ከሰዓት በኋላ በኦሮምኛ ቢሾፍቱ በአማርኛ ፍቺው ውሃ የበዛባት ተብላ ከምትጠራው ከተማ ደርሼ ያገኘኋቸውና ስለ እኒሁ የየረር ተራሮች አረጋዊ በመዲናችሁ አካባቢ የሚወራው ተረት ነው ወይስ አፈ ታሪክ ስል የጠየቅኳቸው ነዋሪዎች በሩቅ ላለ ሰሚ እንዲህ ቢመስልም እውነት ነው አሉኝ። በቃ ተአምር ነው። ሰው ካላየ አያምንም። ይህንን ነገር እኛም በቦታው ሄደን አይተን ተገርመን ነው የመጣ ነው። በእውነት የሚታመን ነገር አይደለም፣ ያላየ ሰው አያምንም። ስጋቸው በአሁኑ ሰዓት አለ፣ ጥርሳቸው አለ፣ እጃቸውን እንደሰቀሉ ነው ያሉትና በጣም የሚያስገርም ነው። በጣም የሚገርም ነገር ነው። እጃቸውን ዘርግተዋል፣ ባቸውን ከፍተው በዛው ከዚህ ዓለም እንደተለዩ ነው የሚያሳየው፣ ምንም አጽማቸው ሳይረግፍ መ አስ ዓመት እንደሆናቸው ነው የሚያሳየው። የአባ ሳህለ ማርያምን ለአንድ መቶ አስር ዓመቶች ያልፈረሰ ሙሉ ገላ ለማየት የሚሻ ወደ የረር ተራሮች መጓዝና ከባህታ ማርያም ገዳም መነኮሳት ጋር በመገናኘትም መጎብኘት ይችላል ተባልኩ። ይህንን የተራራ ጉዞ ያመቻችልኝ ዘንድ ወደ ቢሾፍቱ ባህልና ቱሪዝም ቢሮ ሄድኩ። ከባለሙያዎቹም ጋር ተገናኘው እነርሱም ሰምቼ ያስደነቀኝን በአይናቸው ብቻ ሳይሆን በካሜራዎቻቸውም እንደተመለከቱት ነገሩኝ። ሰሞኑን የተቀረጸ ነው ያሉትን ምስልም በኮምፒውተሩ መስኮት እንድመ ለከት ጋብዙኝ። እኔም በቢሾፍቱና አካባቢዋ የእርሳቸው ማየት አምር ነው የሚባልላቸውን አረጋዊ በድን አካል በሰማሁት ሁኔታ እንዳለ ሆኖ አስረጅው የባህታ ማርያም ገዳም አንድ አባትም ስለ አባ ሳህለ ማርያም ጸሎተኛነትና በ160 ዓመት ዕድሜያቸው ከዓለም ከተለዩ በኋላ ምገላቸው ሳይፈርስ ለጸሎት እንደ ተንበረከከ ለ110 ዓመት መቆየቱን ሲመሰክሩ በቪዲዮ እየተመለከትኩና እያዳመጥኩ ቆየው። ከዚያም የቢሾፍቱ ባህልና ቱሪዝም ቢሮ ኃላፊዋን ወይዘሮ ብርሃ ብርሃን የጸጋይንና የቅርሶች ጥናት ልማትና ማስታወቂያ ኃላፊውን አቶ ቱሉ ደንገሳን እናንተስ ስለ እኒህ አረጋዊ ምን ትናገራላችሁ? አልኳቸው። በእውነቱ ሲሰማ ቀልድ ይመስላል። እጃቸው ወደ ላይ አድርገው አፋቸውን እንደከፈቱ በጸሎት ላይ እንዳሉ ነው የሚገልጸው። እኚህ ሰው ይነሳሉ አንድ ቀን ብሎ ነው ሰዎች ያሰቡት ያሉት፣ የዛ አካባቢ ሰዎች እኚህ መንፈሳዊ አባት የረር ተራራ አካባቢ የምናያቸው አባሳ ለማርያም የሚባሉ መንፈሳዊ ሰው ናቸው። በወቅቱ ዕድሜያቸው 160 ዓመት እንደሚሆናቸው እና ካረፉ በኋላ ደግሞ 110 ዓመት እንደሚሆን ተገልጾልናል። በአካባቢው የነበሩ ሰዎች ከሳይንስ ጋር ብዙም ቅርበት በወቅቱ ያልነበረበት ወቅት በመሆኑ ይህንን የማድረቂያ ኬሚካል የሚጠቀሙበት ሁኔታ ባለመኖሩ ጸላይነታቸውና በመንፈሳዊ አባትነታቸው የአጽማቸው በዚህ ሁኔታ እንደሚገኝ ነው የሚታወቅ። በቢሾፍቱ የባህልና ቱሪዝም ቢሮ የነበረኝን ቆይታ ካበቃው በኋላ አሁን ወደ የረር ተራሮች ሄጄ በቪዲዮ ቀርጻችሁ ያሳያችሁኝን ታሪካቸው ሲነገር የሰማው ሁላቸውን እኒህን አረጋዊ ቀርቤ ለማየት ፈልጋለሁ፣ ጉዞዬን እንዴት ባደርግ ትመክሩኛላችሁ ስል እንዴ አሁን እኮ እየመሸነው ደግሞም በመኪና ቦታው ድረስ መጠጋት አይቻልም። የእግር ጉዞም ይጠይቃል አሉኝ የሥራ ኃላፊዎቹ። በባጃጅስ መጨረሻው ድረስ አይኬድ ይሆን ጥያቄን ቀጠልኩ። እርሷማ ትንሽ ስለሆነች የአረጋዊው አካል ካለበት ድረስ ትገባለች የሚል መልስ ተሰጠኝ። ጊዜ አላባከንኩም። በፍጥነት ወጣው በቢሾፍቱ ጎዳናዎች ከሚሯሯጡት ባጃጆች አንዷን አስቆምኩ። ወጣት ሀገሪቱን ሾፋሪዋን ወደ የረር ተራሮች ብዙ ከሚወራላቸው አረጋዊ አካል እንዲያደርሰኝ ጠየኩት። እርሱም ስለ አባሳ አለማርያም ሲነገር ስለመስማቱ መስማቱ ካሉበት ዋሻ ድረስም ከዚህ ቀደም ተሳፋሪ ስለ ማድረሱ ነገረኝ። ጥሩ አጋጣሚ ነው። ከባጃጇ ዘው ስል የረር እኮ ከቢሾፍቱ ውጪ ያለ ሌላ ሀገር ማለት ነው አለ ባለባጃጁ። በአባባሉ ውስጥ የሂሳቡን ነገር አስብበት የሚል የማይሰማ ድምፅ እንዳለ አውቅ ያለው ይህ አላስጨነቀኝም። ይልቅስ ባጃጇ በመጥለቅ ላይ ካለችው እንድት እንድትቀድምልኝ ተመኘው። እርሷ ወደ ሰሜን ምዕራብ አቅጣጫ ጀንበርም ወደ ማደሪያዋ መሮጡን ተያዙት። ጀንበር በውድድሩ ረታች። ጨለምለም ማለት ሲጀምር በባጃጇ ሾፋሪ ፊት ላይ ይሄ ጉዞ በቀረብኝ የሚል አይነት ጭንቀት ተጽፎ አነበብኩ። እኔም የአረጋዊውን አካል በማየት ጉጉቴ ቦታ ፍርሃት ሲተካ ተሰማኝ። በተራሮች፣ በደኖች በጨለማ ውስጥ አውሬ ቢበላንስ ለአንድ መቶ አሥር ዓመቶች ካልፈረሰው የአባ ገላ እንደርሳለን ብለን የእኛኑ ገላ የሚያፈራርስ ፈተና ቢገጥመንስ ስልሰጋሁና መሸ አይደል አልኩት፣ ባለባጃጁን። አዎ መሸ፣ ይሄ ጉዞ ቢቀርብን ይሻላል አለ። በፊቱ ላይ የተጻፈው ጭንቀት በድምፁም እየተሰማ ወደ ተነዳችው የምትሮጠውን በጊዜው ፍጥነት የተቀደመችውን ነዳጇ ካልጎደለ ግድ የሌላትን ባጃጅ የጉልበቷንና የነዳጇን ተሳስበንላት ወደ ቢሾፍቱ ከተማ መለስናት። የአረጋዊውን ለጸሎት በርከክ ያለ ገላ መመልከት የምትፈልጉ በተመቻችሁ ጊዜ ከየረር ተራሮች ከሚገኘው የባህታ ማርያም ገዳም መነኮሳት ጋር መገናኘት ስለምትችሉ ጨለማን ሽፍታንና አውሬን ፈርቼ አካል ለማየት አካሌን እንዳላጣ ሰግ በመመለሴ አትታዘቡኝ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።